ሰላም ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች ያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ረፋድ ይመጥናችኋል ያልኳቸውን ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይቭ ሴን ሰብስክራይብ ያደረጋችሁ መረጃዎችን እንድትከታተሉ በአክብሩ ትጠይቃለው። መረጃን የማስቀድምላችሁ፣ ከወደ ትግራይ ትግራይን በተመለከተ ሳልሳ ወያኔ ፓርቲ መግለጫ አውጥቷል። ህዋት ለፖለቲካ ብለው ንጹሐንን እየገደለ ይገኛል። የአካል ድብደባም ተፈጽሞባቸዋል በአንዳንድ ግለሰቦች ላይ ብሏል። የዓለም አቀፍ የመብት ተሟጓቾች መብቴ መስጠት አለባቸው ስል ህዋትን ከሷል። ብልጽግና በትግራይ ውስጥ ለሚደረገው ሹመት ድርሻዬን ወስዳለውኝ ብሏል። ሙሉ ለሙሉ አለቅላቸውም እያል ይገኛል። ኤርትራ በአስር እጥፍ በዛ ለአንበሳ የጦር ሰፈር ገንብታለች ተብሏል። ሌላው የዓለም ጤና ድርጅት ኃላፊ የሆኑት ዶክተር ቴድሮስ አድሃኑ ዓለም አቀፍ እርዳታ ማቋረጡ አሳስቦኛል ብሏል። በተለይ አሁን አሜሪካ ያቋረጠችው እርዳታ የጸረ ኤች አይ ቪ መድኃኒት በተቋረጥ ከተቋረጠ በርካቶች ሊሞቱ ይችላሉ ስል ስጋታቸውን እንግዲህ የገለጹበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን፣ እንግዲህ አሜሪካ ያለ ዘጠና ቀን ማዕቀብ ያደረገችው በርካታ እርዳታዎች ነው። ይሄ እርዳታ እህል ብቻ አይደለም። ኢትዮጵያ ውስጥ በጣም ይገርማቸዋል። ኢትዮጵያ ብቻም ሳይሆን አፍሪካ፣ እንደ አፍሪካ ሌሎች ሀገሮችም ተሳታፊ ያደረገበትና በተለይ የኤች አይ ቪ ተጠቃሚዎች መድኃኒት በጣም ከባድ አደጋ ይፈጥራል የሚል ነው እንግዲህ የዓለም ጤና ድርጅት የገለጸው። ምናልባት ምግብ ብቻ አይደለም በሕክምና ተቋም የሕክምና የመድኃኒት ግብአቶች ተቋርጧል። ይሄ ነገር በዚህ አይነት መልክ የሚቀጥል ከሆነ እንግዲህ ጫጫታን እየፈጠረ ይገኛል ማለት ነው በከፍተኛ ሁኔታ መጠነ ሰፊ የሆነ ጉዳት እያስከተለ እንደሚገኝ እና ወደፊት የሚመጣውንም ስጋት የዓለም ጤና ድርጅት የገለጸበት ሁኔታ መኖሩ ነው የተገለጸው። ሌላው የግንባር መረጃ ስንመለከት በአማራ ክልል ኮሶ በር እንጂ ባራ በተደረገው የደፈታ ጥቃት በርካታ ኪሳራ መድረሱን ፋኖች ገልጿል። በእብናት በመንግስት ኃይሎች ከፍተኛ ስቃይ እየደረሰብን ይገኛል ብሏል። ነዋሪዎቹ በጣም በሚያሳዝን ሁኔታ በሮቻቸውን እየወሰዱ እያረዱባቸው ይገኛሉ። ይሄንንም የሚያደርጉበት ዋናው ትልቁ ምክንያት ፋኖን ለምን ደገፋቸው። እንግዲህ አንድ ሰራዊት አንደኛው ሰራዊት ቦታ በሚለክበት ጊዜ ሌላው ሰራዊት እዛ አካባቢ ላይ መግባታቸው አይቀርም። ይሄ አርሶ አደር ለዘመናት የኖረበትን ቀይና የኖረበትን ቤቱን ትቶ ወዴት ነው የሚሄደው? ፋኖች ይመጣሉ ይቀበላል፣ መከላከያዎች ይመጣሉ ይቀበላል። እንደ ውስጥ ይገባሉ፣ ውሃ ይጠይቃሉ ሌላ ሌላ ማህበራዊ ጉዳዮችንም ያከናውናል። ምንድን ነው አርሶ አደሩ ማድረግ የሚችለው? በጣም በሚገርም ሁኔታ አርሶ አደሩን በኢኮኖሚም የማዳከም ስራ ነው። እንግዲህ አሁን እየተሰራ ያለውን የተባለው አንዳንድ ቦታዎች ላይ ሂሳብ ቁጥሯቸውን አግዶባቸዋል። ገንዘባቸውም ከባንክ አውጥቶ አንዳንድ ጉዳዮችን እንዳይፈጽሙ እንደምታውቁት፣ አሁን በኢትዮጵያ የእርሻ ወቅት ሊጀመር ነው። እርሻ ወቅት እንደውም ተጀምሯል። ዝናብ ያለባቸው አካባቢዎች በልግ የቦኮሎ እንቅስቃሴ የተጀመረበት ሁኔታ ነው ያለው። እነዚህ አስራ አርሶ አደሮች እንግዲህ ገንዘባቸውን ከባንክ አውጥቶ ማዳበሪያ የሚገዙበት እንኳን የተከለከሉበት ሁኔታ ነው ያለው። ሌላው ይሄንን ያደረጉት እንግዲህ ዋና ምክንያት የፋኖ ደጋፊ ናቸው ተብለን ነው እየተበቀሉ ነው የሚገኙ ነው የሚለው አርሶ አደሮቹ የአማራ ብልጽግና እንግዲህ እነዚህንም ግምት ውስጥ አስገብቶ ነው እያስተዳደርን ነው ይሄን አክል ቀበሌ ያለው አማራ ክልል ውስጥ ይሄን አክል ቀበሌ ከእጃችን ቢወጣ ይሄን አክል ቀበሌ ደግሞ እኛ እያስተዳደርን ነው ብሎ በድፍረት ይናገራሉ ማለት ነው። ሌላው በሰሜን ወሎ ወልዲያ መርቶ በከባድ መሳሪያ ጥቃት በርካታ ቤቶች ወድሟል ነው የተባለው። እሳቱን ሰዎች እንዳያጠፉም የተከለከሉበት ሁኔታ መኖሩ ተገልጿል። ሰባት ሰው እንደቆሰለ የታወቀው ሌላ ሰሜን ወሎ ብልብላ፣ ኩልመስክ፣ አይና ቡግና የግለሰቦች ሂሳብ ቁጥር በመዘጋቱ ገበሬው መዳበሪያ ሳንገዛ የእርሻ ጊዜ ሊያልፍብን ነው ብለው ቅሬታውን እየተናገረ ይገኛል። ሌላው መቅደላ ለሶስት ቀን የነበረው ውጊያ ዛሬ ቆሟል ተብሏል። በዚህ ውጊያ እንግዲህ በርካታ ጉዳትም ደርሷል ነው የተባለው። ሰሞኑን እንግዲህ ደብረዘይትና ኮሬም ከባድ ውጊያ ነበረበት። አሁን የውጊያ መቆሙ የተገለጸበት ሁኔታ ነው። እንግዲህ መረጃዎች የሚጠቁሙት እንደ አንዳንድ መረጃ ምንጮች ወደ ኮሬም መከላከያ ተመልሶ የገባ መሆኑን ነው ብሎ መረጃ የወጣበት ሁኔታ ነው ያለው። ምናልባት ይህንን መረጃ የተጣራ መረጃ እንዲሆን አጣርተን ለአድማጭ ተመልካቾች የምናቀርብ ይሆናል ማለት ነው። ሌላው አነጋጋሪው ፊልድ ማርሻል ብርሃኑ ጁላ ለሀገር ሉዓላዊነት መከበር የሚዋጋ ሰራዊት ገንብተናል ብሏል። ሰራዊቱ ህዝብን እና ሀገሩን የሚወድ አድርገናል ነው ያለው። አሁን ከደርግ ሰራዊት የላቀ አለን ብሏል። ሰራዊቱ ማሻሻያ አድርገንበታል ነው የሚለው። ጎበዝ በጣም በጣም ትንሽ ያስቃልም ያሳዝናልም። እንዴት በዚህ ልክስ ይዋሻል? ሀገሪቱ ህዝቡና ሀገሩን የሚወድ ሰራቱ የትኛው ህዝብ እንደሆነ ደግሞ በጣም ነው ግራ ይገባል። ኦሮሚያ ውስጥ ዜጎች እየተደበደቡ ነው። አማራ ክልል ሙሉ ለሙሉ እየተደበደበ ነው። መከላከያ ዛሬ ወደ ትግራይ ሄድ ማንገድ ላይ ወጥታ እንኳን ደህና መጣችሁ የምትል እናት ያለች አትመስለኝም። አማራ ክልል እንደዚሁ በተመሳሳይ መከላከያ እያለፈ ነው። በከተማ ቢባል እንደከዚህ በፊቱ እልል ቦታ እስከምትደርሱ እንዳይርባችሁ ብሎ እንጀራ ሊያጎርስ እጅ የሚያነሳ የአማራ እናት የለም። ይሄ እየዋሸን አይደለም፣ እውነቱን ነው ማለት ነው። ህዝብንና አገሩን የሚወድ ብለን ስንል የቀድሞ የኢትዮጵያ መከላከያ፣ አዎ ህዝቡን ይወዳል፣ ህዝቡም እሱን ይወዳል። እናቶች ላይ የሚተኩስ መከላከያ የአርሶ አደሮችን በሬ በሬ እየታረደብኝ ነው እያለ አርሶ አደር እየተናገረ እየሰማን እንዴት ነው? የትኛው ህዝብ ነው? የኬንያ ነው የኡጋንዳ ይሁን የሶማሌ ይሁን አላወቅንም፣ ግን ኢትዮጵያ ውስጥ አይመስለንም። ምክንያቱም ኢትዮጵያ ውስጥ የምናየው አመለካከት ሌላ ስለሆነ ሌላውን ህዝብ ይመስለኛል። ለሰላም ማስከበር በሄዱበት ይሄንን ተግባር አሳይቶ ከሆነ የተሻሻለ መከላከያ እውነትም ገንብቷል ማለት ነው። ብርሃኑ ጁላ በጣም ነው የሚገርመው። ለሀገር ሉዓላዊነት መከበር የሚዋጋ ሰራዊት ገንብተናል ይላል። ለሀገር ሉዓላዊነት ማለት ምን ማለት ነው? ሱዳን፣ ትንሿ ሱዳን ደቡብ ሱዳን ወረዳ ድረስ ገብታ የተቆጣጠረችበት ሁኔታ እጅግ በጣም በሚገርሙ ቀበሌ አይደለም ወረዳውን የተቆጣጠረችበት። አልፋሽ ጋር ምርጥ ቆሎ ካኪሲ ወርቆ እህል ሆኖ የሚወጣበት ለም መሬት ሱዳን እስከ ሰባ ኪሎ ሜትር ወራ ያለችበት ሁኔታ ነው ያለው። ጎበስ በጣም በሚገርም ሁኔታ ሉዓላዊ ስንል እነዚህ የኢትዮጵያ ሉዓላዊ አይደሉም ወይ? ነው እነዚህ ቦታዎች እንግዲህ ሉዓላዊነት ባህር ዳር እና ጎጃም ማርጦ ለማርያም እና ወልዲያ እንደገና ደግሞ የት የት አካባቢ ሊበል አምባሰል እነዚህ ናቸው ሉአላዊነት የሚባሉ አሁን እንግዲህ የአየር ድብደባ የታንክ የመርፍ ድብደባም እየተደረገበት ያለው የሀገሪቱ ብሔራዊ ጦር ነው የተባለውም እየተዋጋበት ያለው እነዚህ አካባቢዎች ናቸው ይሄንን አካባቢ ነው የሉአላዊነት ብሎ የሚሉ እኔ አልገባኝ አሁን የሀገር መከላከያ ሰራዊት እየተዋጋ ያለው የሀገር ሉዓላዊነት ለማስጠበቅ ከሆነ ምንድን ነው የሚሰራው? ከማራዊ ምንድን ነው የሚሰራው? ከጎንደር ምንድን ነው የሚሰራው? ከጎጃ ምን ይሰራል? ከሸዋ ከደብረ ብርሃን ምንድን ነው የሚሰራው? መከላከያ የኢትዮጵያ ድንበር ደብረ ብርሃን ሆኗል ወይስ የኢትዮጵያ ድንበር ጎንደር ወይም ባህር ዳር ሆኗል? ወልዲያ ነው የኢትዮጵያ ድንበር? ጎበስ ደሴ ዙሪያ ነው የኢትዮጵያ ድንበር? ኦሮሚያ ውስጥ ነው? በጣም የተጣረዘ ንግግር ነው። እንግዲህ ከአንድ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ የምንሰማው ንግግሮች እንደው አንዳንድ ጊዜ በጣም የሚያሳፍሩ ነገሮች ናቸው። እንደው በሌላ ነገር የውስጥ ጦርነቱን በደንብ የሚዋጋ ሰራዊት ገንብተናል ብሎ ብሎ ያስኬዳል አሁን ኢትዮጵያ የውስጥ ጦርነት ላይ ነው ያለችው። ግን ሉዓላዊነትን ማከበር የሚዋጋ ሰራዊት ገንብተናል ሲሉ እስካሁን ድረስ የኢትዮጵያ መከላከያ ሰራዊት ከውጭ ኢትዮጵያ ሊወሩ የመጡት ላይ አንድ ጥይት የተኮሰ መከላከያ አላየንም። የአማራ ገበሬ ላይና የኦሮሞ ገበሬዎችን ሲገሉ ነው የተመለከት ነው አላየንም። ሌላው አድማጮቻችን፣ እስራኤል በጋዛ የፈጸመችው የአየር ድብደባ ከሶስት መቶ አርባ በላይ ፍልስጤማውያን መገደላቸው ተሰምቷል። የተኩስ አቁም ፈርሷል። በዚህ ጥቃት እንግዲህ ሕፃናት ሀምሳ የሚሆኑ ቁጥር ሲመዘገብ ሀያ ስምንት ሴቶች ተመዝግቧል። ሰሜናዊ ጋዛ እና ደቡባዊ ክፍል ነው እንግዲህ ወደ ሁለት መቶ የሚደርሱ የአየር ድብደባዎች ናቸው የተፈጸሙትም ተብሏል። ሁለት መቶ ሀምሳ የሚደርሱት መቁሰላቸው ተገልጿል። በጣም በሚያሳዝን ሁኔታ የስደተኞች ካምፕ ድንኳን ላይ ሳይቀር እንግዲህ ጥቃቱ የተፈጸመው ቤቶች እና ድንኳን ላይም ነው ጥቃቱ የተፈጸመው ተብሏል። እጅግ በጣም ያሳዝናል። ጥቃቱ የተፈጸመው እንግዲህ ከአሜሪካ የተላከላቸውን ሀሳብ ውድቅ በማድረጋቸው እና ታጋጆችን ባለመልቀቃቸው ፈቃደኛ ባለመሆናቸው ነው። ሀማስ ጥቃቱ ይቀጥላል ብላለች እስራኤል። የአየር ጥቃቱ ከዚህ በፊት እንግዲህ ሲደረግ ከነበረው የበለጠ ነው ተብሏል። ሀያ አውሮፕላን ነው እንግዲህ በዚህ ቦምብ ሲያዘምብ የነበረው ነው የተባለው እንግዲህ። በጣም በጣም ሶስት መቶ አርባ ሰው ማለት ቀላል ነገር አይደለም ጎበዝ። እጅግ በጣም ያሳዝናል። በረመዳን ወር እንዲህ አይነት ክስተት መከሰቱ በጣም አሳዛኝ ግድያ ነው የተፈጸመው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መራ ግብር በሌሎች መረጃዎች እስከምንገናኝ መልካም ጊዜ እንደሆንላችሁ እመኛለሁ። ቻናላችን ሰብስክራይብ እያደረጋችሁ ለሌሎችም ተደራሽ እንድታደርጉ በአክብሮት እጠይቃለሁ። ሰላም አሉ።